ሰላም ጤና ይስጥልን አድማጮቻችን እንደምን ዋላችኋል? ከአርጀንት ኒውስ የሰዓቱን ዜና እናሰማለን። የአማራ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን ከኃላፊነታቸው ተነሱ። የአማራ ክልል ኮሙኒኬሽን ቢሮ ኃላፊ የነበሩትና በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለየ አስተያየቶች ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፈንታው ከኃላፊነታቸው መነሳታቸውን ተገለጸ። ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻ ፈንታውን ለመንግስታዊ የአዲስ ዘመን ጋዜጣ በሰጡት ቃለ መጠይቅ የክልሉ መንግስት ግጭቱን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸውን ውዝግብ አስነስቷል። ይሁንና የአስተያየት የክልሉ መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸውን እንደሆነ ተገምግመው ቃለመጠይቁ ከወጣ ከሰዓታት በኋላ እንዲወርድ ተደርጓል። ምንጮች እንደሚሉት የክልሉ ርዕሰ መስተዳደርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየታቸውን የምትናገረው በሚል ጠንካራ ግምገማ ሰጥቶባቸዋል። ዶክተር መንገሻ ከዚህ ቀደምም በተለያዩ ጊዜያት አወዛጋቢና እርስ በርሳቸው የሚቃረም መግለጫዎችን በመስጠት ተገምግመዋል። የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየታቸው ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም ጋር በእጅጉ የሚቃረን ነው ይላሉ ኃላፊው። ቀደም ባሉት ጊዜያት የኢትዮጵያ መከላከያ ሰራዊት ታጣቂዎቹ ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋቸዋል የሚል ጠንካራ አማራጭን የሚደግፍ አስተያየት ሰጥተው እንደነበር አይዘነጋም። ይህ ዓይነቱ ከወቅታዊ ሁኔታ ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጭ የሆነ የግል አስተያየት መስጠታቸው በተደጋጋሚ ለግምገማ እና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነታቸው መነሳታቸው የሰላም ንግግርን በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራር ጋር ያልተቀናጀ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም ከክልሉ ኮሚኒኬሽን ቢሮ ኃላፊ ቢነሱም በገቢዎች ቢሮ ኃላፊነት ተመድበዋል። ይህ በእንዲህ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ የውሳኔ ሰጭነት አቅምና ህጋዊ ስልጣን የለውም የሚል አቋም ያላቸው የጎጃም ፋኖ አመራር አስረስ ማረ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆን እንዳለበት መናገራቸው መዘገባችን ይታወቃል የዶክተር መንገሻ መነሳት ከክልሉ አመራር ውስጥ ግጭቱን ለመፍታት በሚያስችል መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖርና የመልእክት ቅንጅት ችግር መኖርም በድጋሚ ያሳየ ክስተት ሆኗል ሲሉ አስተያየት ሰጪዎች ገልጸዋል ዶክተር መንገሻ ከሀላፊነት ከተነሱ በኋላ በትዊተር ገጻቸው እንደገለጹት ከሀላፊነት የተነሳሁት ከፋኖ ኃይሎች ጋር ትሰራለህ መፈንቅለ መንግስት ልታደርግ ትችላለህ በሚል ፍርሃት እንደሆነ ገልጸዋል ዶክተር መንገሻ አክለውም ከዚህ ጋር በተያያዘ ለህይወት ያስኪ ደረጃ ላይ ደርሻለሁ ሲሉ የክልሉ መንግስት ከሰዋል ስለ ሰላምና ስለ ድርድር አጥብቀው የሚናገሩት ዶክተር መንገሻ የፋኖን ትግል እንደሚደግፉ በውስጥ በደረሰ መረጃ እርግጠኛ ስለሆነ ለጊዜው ከኃላፊነት የተነሱ ሲል የክልሉ መንግስት ገልጿል። የክልሉ መንግስት አክሎም መንግስት በዚህ ሰዓት በአራቱም የአማራ ክልል ግዛቶች በፋኖ ኃይሎች የማያዳግም እርምጃ እየወሰደ ባለበት ሁኔታ ለድርድር ጉዞ ጀምረናል ማለታቸው ራሳቸውም ከፋኖ ወገን ሳይሆኑ እንዳልቀሩ ደርሰንበታል ሲል የዶክተር መንገሻን ከስልጣን መነሳት ትክክል መሆኑን ገልጿል።